ሰላም ጤና ይስጥልን፣ ክቡራን የዩትዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ሰው ሠራሽ አስተውሎት ወይም ኤአይ የሚነግራችሁን በጭፍን አትመኑ ሲል የጉግል ኃላፊ አስጠነቀቀ። ሰዎች ሰው ሰራሽ አስተውሎት ወይም ኤአይ የሚነግራቸውን ሁሉ በጭፍን ማመን የለባቸውም ሲል የጉግል እናት ኩባንያ አልፋቤት ኃላፊ ለቢቢሲ ተናገረ። ዋና ስራ አስፈጻሚው ሳንዳር ፒቻይ ከቢቢሲ ጋር ባደረጉት ቃለ መጠይቅ የኤአይ ሞዴሎች ስለ ስህተት የተጋለጡ ናቸው በማለት ሰዎች ከሌሎች መሳሪያዎች ጋር እንዲጠቀሟቸው አሳስበዋል። ፒቻይ በኤአይ ቴክኖሎጂ ላይ ብቻ ከመተማመን ይልቅ የበለጸገ የመረጃ ስነ ምህዳር መኖሩን አስፈላጊነት አጉልቶ አቅርበዋል ለዚህም ነው ሰዎች ጉግልን የሚጠቀሙትና ትክክለኛ መረጃን ለማቅረብ የበለጠ ቅርብ የሆነ ሌሎች ምርቶች አሉን የኤአይ መሳሪያዎች አንድ ነገር ለመጻፍ ከፈለጉ ጠቃሚ ቢሆኑም ሰዎች እነዚህ መሳሪያዎችን ጥሩ በሆኑበት ጉዳይ ለብቻ መጠቀምን መማር እንዲሁም የሚናገሩትን ሁሉ በጭፍን አለማመን አለባቸው ብለዋል ፒቻይ ለቢቢሲ እንደተናገሩት በተቻለ መጠን ትክክለኛ መረጃ እንዲሰጠን በምንሰራው ስራ እንኮራለን፤ ነገር ግን አሁን ያለው የዘመናዊ ኤአይ ቴክኖሎጂ ለአንዳንድ ስህተቶች የተጋለጠ ነው። አዲስ ምዕራፍ የቴክኖሎጂው ዓለም የቻትጂፒቲ የገበያ ድርሻን ይቀናቀናል የተባለው ጀሚኒ 3ስት ነጥብ ዜሮ የተባለ አዲስ ኤአይ ሞዴል ይፋ እስኪሆን እየጠበቅን ነው። ካለፈው ዓመት ከግንቦት ወር ጀምሮ ጉግል አዲስ ኤአይ ሞዴል ማስተዋወቅ ጀምሯል። ይህም ጄሚን ቻት ቦትን በማዋሃድ ተጠቃሚዎች ከባለሙያዎች ጋር የመነጋገር ያህል እድል እንዲሰጣቸው የሚያደርግ ነው። በወቅቱ ፒቻይ የጄሚኒን ከጉግል መፈለጊያ ጋር ማቀናጀት ኤአይ መድረክ ለውጥ አዲስ ምዕራፍ ምልክት እንደሆነም ተናግረዋል። እርምጃ የጉግልን መፈለጊያ የበላይነት አደጋ ላይ ከጣሉት እንደ ቻት ጂፒቲ ካሉ ኤአይ አገልግሎት ጋር ተወዳዳሪ ሆኖ ለመቀጠል የሚያስችለ የቴክኖሎጂ ግዙፍ አካል ነው። የኃላፊው አስተያየት የቢቢሲ ባለፈው አመት ጥር ወር ላይ የኤአይ ቻቲ ቦቶች የዜና ዘገባዎች ስህተት በሆነ መንገድ ጥቅልል አድርገው ያቀርባሉ ሲልም ያቀረበውን የምርመራ ዘገባ የሚደግፍ ነው። የኦፕን ኤአይ ቻቲ ጂፒቲ፣ የማይክሮሶፍት ኮፓይለት፣ የጎግል ጂማኒ እና ፕሮፍሌክስ ኤአይ ሁሉም ከቢቢሲ ድረገጽ ላይ የተወሰዱ ዘገባዎች ጥሰታቸው ጥያቄዎች ጠይቀዋል። በጥናቱ የኤአይ መልሶች ጉግል ስህተቶች እንዳለባቸው አረጋግጧል። ፒቻይ ከቢቢሲ ጋር ባደረጉት ቃለ ምልልስ ቴክኖሎጂ ፍጥነት እያደገ ቢሆኑም ጉዳቶች ለመከላከል ማቅለያዎች የሚሰሩበት ፍጥነት መካከል መጠነኛ ልዩነት እንዳለ ተናግረዋል። ለአልፋቤት ልዩነቶችን መቆጣጠር ማለት ደፋር እና በተመሳሳይ ጊዜ ተጠያቂ የሚሆን ማለት ነው ብለዋል። ስለዚህ በአሁኑ ወቅት በፍጥነት እየተጓዘ ነው፣ ተጠቃሚዎቻችን የሚጠይቁትን ምህንን ይመስለኛል ብለዋል። ግዙፉ የቴክኖሎጂ ኩባንያ በኤአይ ላይ ፈሰስ ከሚደረገው መዋለ ንዋይ ጋር ተመጣጣኝ በሆነ መልኩ በአይ ደህንነት ላይ የሚደረገው ኢንቨስትመንት ጨምሯል ሲሉም ፒቻይ ተናግረዋል። ለምሳሌ እኛ ምስል በኤአይ የተሰራ መሆኑን ለማወቅ የሚያስችለን ለሁሉም ክፍት የሆነ ቴክኖሎጂ አለን ብለዋል። አሁን በጉግል ባለቤትነት የያዘው ዲፓይን ኤአይ አምባገንነት አምባገነንነት ሊፈጥር ይችላል የሚለው ስጋቱን የቴክኖሎጂ ቢሊየነሩ ኤሎን መስክ ለኦፕን ኤአይ መስራቾች መናገሩ በተመለከተ የተጠየቀው ፒቻይ ማንም ኩባንያ እንደ አይ ሀያ ኃይለኛ ቴክኖሎጂ ሊኖረው አይገባም ብለዋል። ነገር ግን ዛሬ በአይ ላይ የሚሰሩ በርካታ ኩባንያዎች መኖራቸውንም ገልጿል። የአይ አይ ቴክኖሎጂ እየገነባ ያለው አንድ ኩባንያ ብቻ ቢሆንና ሁሉም ሰው ሊጠቀምበት ቢገባ ኖሮ እኔም እያሳስበኝ ነበር። ነገር ግን አሁን ጊዜ ሁኔታ በጣም እርቀናል ብሏል። ሰላም ጤና ይስጥልን፣ ውድ የዩቱብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና